እኔ አዲስ ስም አውጥቼልሃለሁ፣ ትንሹ ህሱ ብያለሁ። እሺ፣ ስለዚህ አንቺ አሁን ትንሹ ህሱ ነች። በቃ ስለዚህ አንተ ኡስታዝ በደንብ ያስተምረዋል። ህሱ እንግዲህ ነገ ያገባ፣ ልጆች ይወልዳል፣ ጡረታ ይወጣል። ሱ የሚተካው ሰው አሁን አግኝተናል። ስለዚህ ገና ካሁኑ ትምህርት እንዲማር እንፈልጋለን። ኡስታዝ በደንብ እንዲማር እንፈልጋለን። ችግር የለውም። የገንዘቡ ወጪው ነገር እዚያ መሸፈን ሁሉ ይሸፍናል። እዚህ አሁን ሰው ሁሉ እንዲማር ከጎኑ መቆም አለብን እያሉ እንግዲህ ኮሜንቱን እያነበባችሁት ነው። የእኔ ቃል አይደለም። ኮሜንቱ ጠቅላላ ምን ድናርግለት ለዚህ ልጅ እያሉ ለምን ነገ ለዲን እስላም ትልቅ ቦታ ይደርሳል ብለው ስላሰቡ ነው። ስለዚህ ውስታዝ፣ ይሄ ልጅ ዲን እስላም የሚማርበት ትምህርት የሚያስፈልገው ነገር እንደ አንዳንድ ነገር ምንድን ነው ለዚህ ልጅ ማድረግኛ የምንችለው ውስታዝ? ግን እኛ ይሄን ነግለት ለእርስዎ አማና ጥለን ነው ማለት ይሄ ልጅ በደንብ እንደ አባት ትምህርቱን በደንብ እንዲማር ዲኑን በደንብ እንዲማር ቁርአን በደንብ እንዲቀራ፣ ምንም ነገር እንዲጎሉ አንፈልግም። ሰለምቴ ወንድማችን ነው። እንሻላ እስኪ ምን ቢደረግ ጥሩ ነው ትላላችሁ ውስታዝ? ወደ እሱ እንመለስና ትንሽ ደግሞ ውስታዝ እስኪ አንዳንድ ነገር በሉን። እንደላይ እንሻአላ ጥሩ ቦታ የሚመሪበት ቦታ ማለት ነው። ትምህርት ትምህርት እየተማሪ ቁርአን እየቀራ አንድ ላይ ሁለቱም እንድመራ ማለት ነው። አሁን ትምህርት ቤቶች፣ አንዳንድ ትምህርት ቤቶች አሉ በአነሳኛ ዋጋ የሚያስተምሩት በጥሩ ሁኔታ ትምህርት የማይሰጡት ማለት ነው። በጥሩ ሁኔታ ቢማር ት ላይ ማለት ነው። ጥሩ ትምህርት ቤት ላይ ቁራን ደግሞ እኛ ጋር ይቀራል። በደንብ እናስቀረዋለን። እኛ ጥሩ ሚስቴም ልጆቼም ሁሉም አስቀሪዎች ብቻ ናቸው፣ እያስቀራሉ በመስጊድም ይቀራል ለውስታዝ ሳተ ማለት ነው። ቤት ውስጥም ይቀራል። ሶ አንድ ላይ ሁሉም ቢቀራ ጥሩ ነበር። አንዳንድ ሰው ወደ ህፍዚ ማዕከል ምናምን ይላል። እኔም ቁራን አቋና ፈጫለ ቁራን ህፍዚ እንትን ዋጋ የለውም ብዙ ማለት ነው። ግን ጥሩ ነው። ሌላ ጥሩ ነው። ለዚች ሀገር ጥሩ ነገር ይመጣ ያመጣል ምናምን ተብሎ የሚታሰብ ምንድን ነው። ከሀፍዝ ሳይሆን ከትምህርቱ ጋር ወደ ከተማ ጥሩ ይሆናል። ለራሱም ለ ማሻለሁ በጣም ደስ ይላል። እስኪ አንተ ፍላጎትህ ምንድን ነው ማለት፣ አሁን አንተ የምትፈልገው አንድ አላማ አለህ። አላማህ ምንድን ነው? እኔ ልጠይቅህ፣ ግብህ ምንድን ነው?

በመጨረሻ ያስተላለፍከው መልእክት አልተሰማም። አሁን ኔትወርኩ እየሰራ ነው። አንድ ነገር ልንገር ዩኑስ፣ ቤት ውስጥ እህቶች፣ ወንድሞች ብዙ ናቸው። ማሻላ። ሁሉም በአንተ አንድ ኔትወርክ ነው የምትጠቀሙት። አሁን ትንሽ እነሱ ኔትወርኩ ከገቡ ዋይፋይ የሚጠቀሙ ከሆነ ይውጡና እናንተ ብቻ ተጠቀሙ፣ ኔትወርኩ በደንብ እንዲሰራላችሁ። ኦኬ። ሌላቸው ዱብ ድብ በሉ በላቸው፣ ለሲስተሮች ዱብ ድብ በሉ አሁን ኔትወርኩ ለእኔ ተውልኝ፣ አንድ ደቂቃ በል። ለመሰለ ለመሰለ የቅድም ያስተላልፍከው ምልክት ወሳኝ ነው። ቤት ውስጥ ደግሞ ሁሉም አንድ ዋይፋይ ላይ ሲጠቀም ትንሽ ኔትወርኩ ይደክማል እና አሁን ኔትወርኩ በደንብ እየሰራ ስለሆነ እነ ሲስተሮችህ እንደዚሁ በኋላ ያዩታል። እንሻላህ እኛም ቪዲዮ ስለምንሰራ ምናምን ያዩታል። ለሌላ እምነት ተከታይ የሆኑ ወገኖችህን የምታስተላልፈው መልእክት ምንድን ነው? ቅድም አልተሰማም። እሺ ቅድም ማስተላለፍ የፈለኩት ማለት ነው ስለ እምነታችሁ ጠንቀቃች ስለ ወደ ውስጥ ገባ ብለው እንዲረዱ፣ የእምነታችን መሰረት ምንድነው? መጽሐፍ ቅዱስስ ምንድነው የሚናገረው? እቁና ወይ ሰንበት ትምህርት ሲማሩ ወይ ቆሎ ትምህርት ስትማሩ፣ በኦርቶዶክስ እምነት ተዋህዶ ቤተክርስቲያን ብንሄድ ማለት ነው። መሐመድ የሆነች ቦታ አለች። በቃ መሐመድ ሚል ቦታ አለ። ስለ እውነት የሚናገር ቦታ አለ። እሱን ዝለለው ይባላል፣ ይሄንን ዝለለው ይባላል፣ ይሄንን ዝለሊቱ ይባላሉ። ለምን መሆን አለበት የለበትም እኮ አረ እንዴ! ትክክለኛ እምነት ከሆነ በሀቅና በግልጽ መናገር ነው። ለዚህ ደግሞ ማለት ነው ትክክለኛ እምነት ነው የምናመልከው። ይሄ የእውነትና ትክክለኛ እምነታችን ነው ብላችሁ የምታምኑ ከሆነ ማለት ነው እስቲ ድብቅ ክላስን ድብቅ ክላስ የሚባለውን በቤተ ክርስቲያን ያለውን ለማወቅ ማለት ነው ሰንበት ትምህርትን፣ ቆሎ ትምህርትን፣ ድቁና፣ ጵጵስና ዲያቆንነትን ሁሉንም እስኪ ተማሩት። ከዛን የድብ ክላስ ቁልፍ ተብሎ ይሰጣችኋል። ከዛን እዛ ውስጥ ገብታችሁ እውነትን በሙሉ ትረዳላችሁ። ለዚህ ደግሞ ማለት ነው እዚሁ አጋጣሚ ልነግራችሁ የምፈልገው ስለ እምነታችሁ በደንብ ጠንቅቃችሁ ወጉ ሌላኛው ነገር ደግሞ ማለት ነው አላችሁ የእምነት አባቶች ብዙ ናችሁ። የእምነት አባቶች ትላልቅ የምትባሉ እውነትን እያወቃችሁ እያወቃችሁ እውነትን ለመናገር ለዱንያ ለገንዘብ ብላችሁ አረተው፣ አላህን ፍሩ። እውነትን እኮ ታውቃላችሁ፣ አታቁም ተብሎ እኔ መቼም አላስብም። መቼም ወላሂ ነው ምላችሁ። እኔ ህፃነኛ እንደ ህፃንነቴ ግን ማለት ነው እናንተ አስተሳሰባችሁና አስተሳሰባችሁ ዝቅ ስላለ ነው እንጂ ትንሽ ከፍ ብሎ ይሁን እውነትን መናገር ምንም አያውቃችሁ። ማሻላ ማሻላ ያዘው። አሁን ኔትወርኩ ትንሽ ነው፣ የዋርኒንግ እያሳየ ነው። የአንተን ቤት ባን አድርገውታል፣ የጊፍቱንም። ብራቦ ጎበዞች፣ የዞሩ እነሱ ስራቸውን ይሰራል። እንቅልፍ አተዋል፣ ኤሌክትሪክ ይዟቸዋል። ገና በዚህ ልጅ ምክንያት ራሳቸውን ብን አድርገው ማጥፋታቸው አይቀርም። ገና የመጡት ደ ሪኩ በቃ ምንጊት ለምን እንጃ ማለት ነው። እና የመቃጠሉ ይቀጥላል። እናንተ ደግሞ ቅ መንገድ ላይ መሆናችን የምታውቀው እዚህ ቤት አሁን ቢዘጋ አንቺ ቤት እንሄዳለን። ምን ችግር አለ? ሌላ አካውንት ስንት እንከፍታለን። ኖጣት የለውም እዚህ አሁን ቢዘጋ ከዚህ ከተዘጋ ከተዘጋ ያጀማ በአላ ከተዘጋ ቀጥታ አዲስ ቤት ነው። ይሄ ልጅ እንደሆነ ሀሳቡን እናስጨርሰዋለን። እውነተኛ መች ለምንድን ወይ አንግሪ ጋይዝ ለምን እንትን እንድዳላችሁ አይገርምም። አዲስ ስትደ ኤክስትሪም ፍርሀት ይሄ እኮ እንደ ሞር እንደዚህ ሲሆኑ እንትን ይላል። ላይክ ሰው ፓወሩ ይጨምራል። ሀቅ በቃ ልደበዝዝ አልችልም። እናንተ የምንናገረው ነገር ውሸት ከሆነ ሰልመን የወጣን ሰዎች የምንናገረው ውሸት ከሆነ እስኪ ግቡና የራሳችሁን ቤተ እምነት በርብሩ ዳሴ ልክ በሪፖርት በኮፒ አፍ አይዘጋም። የሰዎችን ሀቅ በመዝጋት ሀቅ መቼም አደበዝዝም። እውነት እየበራች ነው የምትሄደው። ችግር ካለ ግቡ፣ ወደ ቤት ተሰብሰቡ፣ አስተምሩ። ልክ ዲናችሁን ላይክ እንትናችሁን። ችግር ካለ እርስ በርሳችሁን ትንበሉ። ኮፒ በቃ ላይክ ጀግንነታችሁ መሳደብ፣ ሪፖርት ማድረግ። ስለዚህ ደስ የሚለኝ ነገር እንኳን እስልምና ውስጥ ገባው የሚያስብለኝ፣ ዲስ ኢስ ደ ፕሩፍ ራሱ ፈሪነታችሁ። እኔ ፈሪ አልወድም ጣንፈሪዎች ናቸው። ሪፖርት በማድረግ ጀግንነት የለም። ፌስ ደ ትሩት ገና እሳት እሳት ይሄ ህፃን ልጅ ነዋ። ገና ከዚህ ህፃናት እየፈለቁ ይመጣሉ። ገና ማለት ነው። ማን እንደሚያስቆማቸው እናያለን ይዛኔ። ስለዚህ ጀስት እራሳችሁን ጠይቁ። እንወዳችኋለን እናከብራችኋለን። ንቁ ነው እያልን ያለ ነው። ጀስት ዌክ አፕ ነው። ካልሆነም ደግሞ እኛ የህይወታችንን የኖርነውን ስንናገር አትቃጠሉ። በቃ ሪፖርት በማድረግ ለማዘጋት እንትን አትበሉ። የኔ ሪፖርት ጠጥቶ ጠጥቶ ሌላ አካውንት ሁሉ ዝግጅ ነን። ስለዚህ ሀቅ የአላህ ቀን የሁሉንም የሰማይና የምድርን ባለቤት የሚሰበከው ቀን ስ ር ይሄ አመት እንደ ጎርፍ ነው። ሴቶች እየሰለሙ ያሉት ህፃናት እየመጡ ነው። ሽማግሌዎች በቃኝ ሻዳ ይዤ ልሙት እያሉ ነው። ስለዚህ ማን አስገድዶት አዲስ ድሮ ሙስሊም ነበረች አላችሁ ከነ ኤቪደንስ ማምጣት እንችላል። ይሄ ልጅስ ምን ልትሉት ነው? ሌላውንስ ውሸታም ለምትሉት ለእናንተ ማለት ነው፣ ግቡና ቤታችሁ ቼክ አድርጉ። ቤተ እምነታችሁን ምን እያስተማረ ነው በሉ እንጂ ምንም ልታስቆም አችሉም። እዚህ ቤት ያላችሁ ደግሞ ልክ ሱም ጋር እየሄዳችሁ ኮፒ ሊንክ አድርጉ። ንጽጽር ላይሚሰሱ ተዘግቶበታል ነው ሌላ ቦታ ስዞሩ ይቅርታ፣ የዘፈንና ምናምን ይሄኔ ከሪት ጋር ስታቅ ሳምቲንግ ሳምቲንግ ጋር ቢሆን ሺዎች ተቀምጣችሁ በማይመለከታችሁ ቶፒክ ሙስሊሞች ምናምን ከምትሉ ማለት ነው። ሶሪ ፎር ማ ላንጉጅ። ይሄ ሌላ ቦታ ላይ ከምታጨበጭቡ የሀቃችሁ የዲናችሁ ቦታ የሁሱ ከተዘጋ ማለት የእናንተ ድክመት ነው የእኛ ድክመት ነው።